በካህሳይ ገብረ እግዚአብሔር የተጻፈውና ቁጥር ሶስት ላይ የደረሰው ህብረ ብህር መጽሐፍ ለገበያ በቅቷል። ገበያ ላይ ከዋለም በኋላ በከፍተኛ ደረጃ ተነባቢነትን ያገኘ መጽሐፍ ነው። እንደሚታወቀው ካህሳይ ገብረ እግዚአብሔር በእሁድ መዝናኛ ሬዲዮ ፕሮግራም ላይ የተለያዩ መጣጥፎችን ያቀርብ የነበረ ተወዳጅ ጋዜጠኛ ነው። በአሁኑ ሰዓት ከሬዲዮ ጋዜጠኝነቱ በተጨማሪ በድርሰትና በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር በሚታተም ጋዜጣ ላይ እያዘጋጀ ይገኛል። ስለዚህ ይህ መጽሐፍ ገበያ ላይ ከዋለ በኋላ የፊታችን ጥር ዘጠኝ እንደሚመረቅ በብሔራዊ ቲያትር ሊመረቅ እንደተዘጋጀ ለማወቅ ችለናል። ጥር ስምንት አዎ ኔጋ የደረሰው ሰኞ ጥር ስምንት በ11 ሰዓት ተኩል በኢትዮጵያ ብሔራዊ ቲያትር እንደሚመረቅ ነው። በጣም ጥሩ። ስለዚህ እኔ ገዝቼ አይቼዋለሁ። እንደ ቁጥር አንድ ቁጥር ሁለቶቹ ቁም ነገር ያለው የሚያዝናና፣ የተለያዩ እውቀቶችን የምትጨብጥበት መጽሐፍ ነው። ስለዚህ አድማጮቻችን ገዝተው ቢያነቡት ትልቅ ቁም ነገር ይጨብጡበታል ብለን ስላሰብን ያነ ህብረ ብዕር ህብረ ሶስተኛ መጽፋ ነው ትክክል